ጤና ስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ ሰዎች የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ የአማራ ዜናዎችን እንግራችኋለሁ፣ አብራችን ይቆዩ። በአማራ ክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዙ ጥር መካከል የሚደረገው ውጊያ ከፍተኛ ሰብዓዊና ቁሳዊ ጉዳት እያረሰ ቀጥሏል። የፋኖ ኃይሎች በወታደራዊ ካምፖችና ከተሞች ውስጥ በሚገኙ የአገዛዙ ዩታዎች ላይ ጥቃት ማድረሳቸውን አስታውቋል። የአገዛዙ ጦር በክልሉ በሰሜን ጎጃም ዞን የተለያዩ አካባቢዎች ባደረኩት ዘመቻ ሰባት የጽንፈኛው ቡድን አባላት ገደሉ ሲል አስታውቋል። በክልሉ አብይ አህመድ ውሳኔ የተጀመረው ጦርነት ሁለት ዓመት ሊሞላው አንድ ወር የቀረው ሲሆን፣ ዛሬም በተጠናከረው ሁኔታ ቀጥሏል። በዚህ ላይ ዝርዝር አዘጋጅተናል። ህወሓት በምርጫ ቦርድ ጉዳይ የመጨረሻ ያለውን አቋሙን ይፋ አድርጓል። ግንቦት አምስት በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገብ ነው ያስታወቀው። ህጋዊ እውቅናው አለመመለሱ በስምምነቱ ላይ አደገኛ መዘዝ ያስከትላል ሲል አስጠንቅቋል። በሌላ በኩል በአቶ ጌታቸው ረዳ የሚመራው ቡድን አዲስ ፓርቲ ለማቋቋም አቅጃለሁ ብሏል። በዚህም ላይ ዝርዝር አለን። ከትግራይ ሰራዊት አባላት ውስጥ አምስት ሺዎች ተዋጊዎችን ትጥቃቸውን አስፈትቼ ወደ ህብረተሰቡ ለመለስ አቅጄ ነበር ያለው የመንግስት ተቋም በአሁኑ ሰዓት መለስ የቻልኩትና ና የመዘገብኩት 17 ብቻ ናቸው ብሏል። በአማራ ክልልም ከ3 ሺ በታች ታጣቂዎች ናቸው ስልጠና ወስደው ወደ ህብረተሰቡ የተቀላቀሉት ብሏል። በክልሉ በአለም አቀፍ ደረጃ በጀት ተበጅቶለት ለማስፈታት ና ወደ ህብረተሰቡ ለመቀላቀል የተያዘው ፕሮጀክት ሙሉ ለሙሉ እንዳልተሳካለት ተቋሙ ይፋ አድርጓል። በዝርዝር ያለን የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊያገኝ መሆኑ ተሰምተዋል። በአገዛዝ ሹሞች ከፍተኛ ምዝበራ የተፈጸመበት ይህ ባንክ አቅሞ መዳከሙ ነው። ከዓለም ባንክ ድጎማ የቀረበለትን የተባለው በዝርዝር እናያለን። ሰሜን ኮሪያ በዩክሬን ጦርነት ከሩሲያ ጎን ተሰልፈው የሚዋጉ ወታደሮች ማሰማራቷን በግልጽ አመነችም። ሰሜን ኮሪያ ከሩሲያ ጎን ተሰልፈው ዩክሬን የሚዋጉ ወታደሮች መላኩ ለመጀመሪያ ጊዜ ስታረጋግጥ፣ የሩሲያው ፕሬዚዳንት ላር ፑቲን ደግሞ የሰሜን ኮሪያ ተዋጊዎች ያደረጉትን ውጊያና ሀቅማቸውን ህዝባችን የሚረሳው አይደለም ሲሉ ተደምጠዋል። ዝርዝር አዘጋጅተናል። አሜሪካ በየመን ባካሄደችው የአየር ጥቃት ከስምንት መቶ በላይ ኢላማዎች መምታቷን አስታውቃለች። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ኢላማዎች ላይ ከመጋቢት ወር ጀምረው ባካሄደው የአየር ላይ ጥቃት ዘመቻ ከስምንት መቶ በላይ ጥቃቶች መፈጸሙና ያስታወቀውም። ተመልካቾቻችን፣ ወደ ዝርዝሩ አልፋለሁ። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በፋኖ ኃይሎችና ና በአገዛዝ ጦር መካከል የሚደረገው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት እያደረሰ ቀጥሏል። የፋኖ ኃይሎች በወታደራዊ ካምፖችና ከተሞች ውስጥ በሚገኙ የአገዛዙ ይዞታዎች ላይ ማጥቃት ማድረሳቸውን አስታውቀዋል። በክልሉ በአብይ አህመድ ውሳኔ የተጀመረው ጦርነት ሁለት አመት ሊሞላው አንድ ወር የቀረ ሲሆን ዛሬ በተጠናከረ ሁኔታ መቀጠሉን የታወቀው አገዛዙ በጎንደር አጅኔ ጃኖራ ቀጠና ከትላንት ጀምሮ የስልክና የኢንተርኔት አገልግሎት አጥፍቶ ከፋኖ ኃይሎች ጋር ውጊያ መክፈቱን የኢትዮ ዲስ የመረጃ ምጩ ተናግረዋል። የስልክ አገልግሎት በመቋረጡ ምክንያት በውጊያ የደረሰውን ጉዳት ለማወቅ እንዳልተቻለ የገለጹት የመረጃ ምንጮች የከባድ መሳሪያ ተኩስ ድምፅ የአጀሬጃ ኖራ አጎራባች አካባቢዎችን ዘልቆ ይሰማል ብለዋል። የቀጠናው የፋኖ የመረጃ ምንጮች በኩላቸው በአጀሬጃ ኖራ ውጊያ የአገዛዝ ጦር ከፍተኛ ወታደራዊ ኪሳራ ደርሶበታል፣ በርካታ የጦር መሳሪያዎችም ከጦሩ ማርከናል ሲሉም ለኢትዮ ኒውስ ተናግረዋል። የስልክ አገልግሎቱም የተቋረጠው ቀጠናው አርማጮ እናም ጠገዴ ጥቂት አካባቢዎችን ጨምሮ ሙሉ ቆላ ወገራን የሚሸፍን እንደሆነ ነው ምንጮች ያረጋገጡትም። በደቡብ ጎንደር ደራ ቀጠናም ደግሞ የፋኖ ኃይሎች ወደ አምባሳሜ ከተማ ዘልቀው በመግባት በከተማዋ የሚገኘው የአገዛዝ ጦር ማጥቃታቸውን አስታውቀዋል። በትላንትና ዕለት በተፈጸሙ በዚህ ጥቃት በርካታ የአድማ ብተና ፖሊስና ሚኒሻ አባላትም ተገድለዋን የተባለው በአምባሳሜ ከተማ ሰፍሮ ከነበረው በርካታ የአገዛዝ ጦር መካከል ተቀንሶ በፎግራ ውረዳ ጉራምባ አካባቢ ፋኖን እዋጋለሁ የሚል መንቀሳቀሱ ተከትሎ ነው። የፋኖ ኃይሎች በሌላ አቅጣጫ ወደ አምባሳሜ ከተማ መግባታቸው የታወቀው በዚህም በከተማዋ የሚገኘው የአገዛዝ ማትን ጭምር በፋኖ ጥቃት ደርሶባቸዋል ሲሉ የከተማ ነዋሪዎች ነግረውናል። በሌላ በኩል በጎጃም ቀጠና የተለያዩ አካባቢዎች በተደረጉ ውጊያዎች ከፍተኛ ሰብዊና ቁሳዊ ጉዳት መመዝገቡ ታውቋል። በትላንትና ሁለት በምስራቅ ጎጃም ዞን ጎንቻ ግንደወይን ከተማ በሚገኘው ቴክኒክ ኮሌጅ ካምፕ ባድርገው የአገዛዙ ጦር ላይ ውጊያ ተከፍቶ ከፍተኛ ወታደራዊ ጉዳት መረሱ ተነግሯል። በዚህም የአገዛዙ ጦር ስታፍ አመራርን ጨምሮ በርካታ ያገዛዙ ኃይል መገደላቸውን የአማራ ፋኖ በጎጃም አስታውቋል። በተመሳሳይ በሞጣና ጎንጂ ቆለላ ቀጠናዎች በተደረገው ውጊያም 5 ሁለት የአገዛዙ ወታደሮች መገደላቸውን አደራጅቱ አስታውቋል። በቀጠናው ቆሎ መሸጫ አስተር ሞጣ መስመር ትላንት ከባድ ውጊያ ሲደረግ መዋሉን የገለጸው የአማራ ፋኖ በጎጃም በውጊያው ዙ 23 መሳሪያዎች ተተኳሹን ጨምሮ 31 የመከላከያ አባላት፣ 14 ሚኒሻና 7 የፖሊስ በድምሩ 52 ወታደሮች ተገድለዋል ተብሏል። በተያያዘም አይጥፋ ዘር በተባለ ቦታ ጥቃት ለማድረስ የተንቀሳቀሰው የአገዛዙ ጦር በፋኖ በኩል በተከፈተበት ደፈጣ ለመመለስ ተገዷል ሲሉ የመረጃ ምንጮቻቸው ተናግረዋል። በአካባቢው በነበረው ውጊያም የተጎዱ የፋኖ አባላት መኖራቸውን ነው የኢትዮ ኒውስ የመረጃ ምንጮች የተናገሩት። በዚህ አይጠፋ ዘር በተባለ ቀጠናም በነበረው የደፍጣ ውጊያ ከሀያ በላይ ወታደሮች ሲገደሉ በርካታ ተኳሽ ደግሞ በፋኖ ያሉት ተማርኳን የተባለው የአገዛዙ ጦር በኩሉም በሰሜን ጎጃም ዞን በጽንፈኛው ቡድን ላይ እርምጃ ወስጃለሁ ሲል እወቁልኝ ብሏ። የአገዛዙ ጦር የምዝራቅ እዝ በአዴት ቅንባባም፣ መሸንቲ፣ አንድነት ቀበሌ፣ ጭምባ ዳና ማርያምና ዱር ቤቴ አካባቢዎች ባረኩት ዘመቻ በጽንፈኛው ቡድን ላይ ሰብአዊ እና ማቴሪያላዊ ኪሳራዎችና አርሻለሁ ብሏል። የኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ በእነዚህ ሁሉ አካባቢዎች አረኩት ባለው ዘመቻ ሰባት የጽንፈኛ ቡድን አባላት እንገድ እያለው ስምንት ክላሽ እና ሶስት ፈንጂዎችን ይዣለሁ ሲል አይወቁልኝ አለው። በሌላ በኩል በአማራ ክልል ትምህርት ቤቶች በድሮንና ከባድ መሳሪያ የሚያወድመው እንዲሁም ለወታደራዊ ካምፕነት የሚጠቀመው አገዛዙ ዛሬም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በኩል የአፍሪካ ምሪ ትምህርትና የቴክኖሎጂ ጉባኤን አስጀምሬያለሁ ሲል አስታውቋል። አገዛዙም ሆነ ሌሎች በጉባኤው የተሳተፉም በአማራ ክልል በትምህርት ተቋማት ላይ ተፈጸመ ስለሚገኘ ጦር ወንጀል ይወያያሉ ተብሎ ግን አይጠበቅም። የተለያዩ ተቋማት ባወጧቸው ሪፖርቶች እንደተመለከተው በክልሉ ከአምስት በላይ ትምህርት ቤቶች አሁን ላይ ከአገልግሎት ውጭ ሲሆኑ፣ አራት ሚሊዮን በላይ ተማሪዎች ደግሞ ከትምህርት ገበታ ውጭ እንዲሆኑ ተገድደዋል። የፋኖ ሀይሎች መምህራን እንዳያስተምሩ ከለከሉ ሲል የወነጀለው የብልጽግናው አገዛዝ ጦርነት ሂደት በርካታ ትምህርት ቤቶችን በድሮና በከባድ መሳሪያ ድብደባ አውድሟል። ኮሌጆችን ጨምሮ ትምህርት ቤቶችን ጊዜያዊ ወታደራዊ ካምፕ አድርጎ እየተጠቀመ እንደሚገኝ የኢትዮኒስ የመረጃ ምንጮች አረጋግጠዋል። ህወሓት ከምርጫ ቦርድ ጋር ባለው ጉዳይ የመጨረሻ ያለውን አቋሙ ይፋ አድርጓል። ግንቦት አምስት በኋላም እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ እንደማይመዘገበው ውቁልኝ ብሏል። ህጋዊ ውቅና ካልተመለሰ በስምነቱ ላይ አደገኛ መዘዝ ያስከትላል ብሏል። በሌላ በኩል በአቶ ጌታቸው ረዳ የመራ ቡድን አዲስ ፓርቲ ለማቋቋም አቅጃለሁ ብሏል። በምርጫ ቦርድ ከተቀመጠው ቀነ ገደብ መሰረት ህልውናው ሙሉ ለሙሉ ሊሰረዝ ሁለት ሳምንታት የቀሩት ህዝባዊ ወያኔ ሀርነት ህወሓት በድጋሚ ምንም አይነት ምዝገባ እንደማካሄድ በይፋ አስታውቋል። ፓርቲው ማይ 16 ቀን ባወጣው መግለጫ አደራዳሪዎች የአፍሪካ ህብረት ፓኔል እና ዓለም አቀፍ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸው እንዲወጡ ጠይቋል። የካቲት 6 ቀን 2017 ዓ ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሀርነት ህወሓት ጠቅላላ ጉባኤውን ጨምሮ በህግ የተጣለበትን ግዴታዎች ባለመወጣት ለሶስት ወራት ከፖለቲካዊ እንቅስቃሴ መታገዱና ፓርቲው በሶስት ወራት የእርምት እርምጃ ሳይወስድ ቢቀር የ ፓርቲ ምዝገባ እንዲሰረዝ መወሰኑ ታውቋል። ቦርዱ ፓርቲውን እንዲያከናውኑ ያስቀምጣቸውን ትዕዛዞች እስካሁን ለመፈጸም ምንም አይነት እንቅስቃሴ እያደረገ እንደማይታይ ህወሓት በተደጋጋሚ ባወጣቸው መግለጫዎች በምርጫ ቦርድ የተሰጠው እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ሲል መግለጹ ይታወሳል። ህወሓት ባሳለፉን ሳምንት ባወጣው መግለጫ በፌዴራል መንግስት የተሰረዘው እውቅና፣ ይህም በፕሪቶሪያ ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎቱ መነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው። ከፌዴራል መንግስቱ ጋር በተደጋጋሚ ስንነጋገር ነበረው የነበረው ብሏል። የፌዴራል መንግስት ከፕሪቶሪያ ስምምነት ውጭ በሆነ መንገድ በምርጫ ቦርድ በኩል ህወሓትን እንደ አዲስ እንዲመዘገብ ለማድረግ አዋጆችንና መግለጫዎችን እያወጣ ነው ሲል ኮንኗል። በፌዴራል መንግስት በኩል እየተደረገ ያለው የፕሪቶሪያ ስምምነት የሚጠሳካሄድ በተመለከተ ህወሓት ጉዳዩን ወደ አፍሪካ ህብረት ፓኔል መውሰዱን ያስታወቀው መግለጫ ፓኔሉ የህወሓት ህጋዊ ሰውነት እንዲመለስና እንደ አዲስ መመዝገብ እንደማይገባው መግለጽ ውጤቱም እስከ ቀጣዩ የፓኔሉ ስብሰባ አጠናቆ እንዲቆይ ሀሳብ ሰጥቶበታል ብሏል። ነገር ግን ፓኔሉ እስካሁን ባለ መሰብሰቡ በአጠቃላይ የስምነቱ አፈጻጸም ሆነ የሚታዩ ጥሰቶች መገምገም አልቻለም፣ ይላል የኢትዮጵያ ብሔራዊ የምርጫ ቦርድ ፓርቲያችን ህዋትን የማይመለክቱ አዋጆችን በመጥቀስ መግለጫ ማውጣት ተጠምዷል ሲል የኮነነው መግለጫ በተደጋጋሚ እንደገለጽኩት እውቅና ለማግኘት በሚል የትግራይ ህዝብ ትግል እንዲኮላሽ አላደርግም ነው ያለው ህዋት። የፌዴራል መንግስት ከፕሪቶሪያ ስምነት የወጡና በምርጫ ቦርድ ወኩል መግለጫዎች ከመስጠት እንዲቆጠብ የጠየቀው ህዋት ለስምነቱ መፈጸም በሚጠቅም መልኩም የሰረዘውን የፓርቲ ህልውና ሊመለስ ይገባል ሲል ማሳስቧል። በሌላ በኩል በአቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ የህወሓት ህጋዊ እውቅና ለማስመለስና ፓርቲውን ከጥፋት ለመታደግ ሲባል ጉባኤ ለማካሄድ መወሰኑን እወቁልኝ ብሏል። በትናንትናው ዕለት ያወጣው መግለጫ እንደሚያሳየው ከሆነም ከህወሓት የተሰናበቱትና በአቶ ጌታቸው ረዳ ከሚመራው ህወሓት የተሰጠ መግለጫ ነው በሚል በተሰራጨው ጽሁፍ ጉባኤ እናካሄዳለን፣ ፓርቲያችን ህጋዊ ሰውነት እንዲኖረው እናደርጋለን፣ ግላዊና ቡድናዊ ፍላጎቶቻችን ወደ ጎን በመተውም ታሪካዊ ውሳኔ እንወስናለን ሲል አስፍሯል። አክሎ ምርጫ ቦርድ ውሳኔ ለመስጠት አስቀምጠው የጊዜ ገደብ ሳይጠናቀቅ ህግና ስርዓት ወይም ፈቅደው መሰረት መላዊ ፓርቲ አባላትና የትግራይ ህዝብ ባሳትፍ መልኩ ጉባኤ እናካሄዳለን ሲል በእናቶ ጌታቸው ረዳ የመራው የህወሓት ማዕከላዊ ኮሚቴ መግለጫው አስታውቋል። ታዲያ መግለጫው ላይ እንደሰፈረው ከሆነ አዲስ ፓርቲ ለመስረት የሚደረግ እንቅስቃሴ እንዳለም ፍንጭ ሰጥቷል። ከትግራይ ሰራዊት አባላት ውስጥ ሰባአምስት ተዋጊዎችን ወደ ብረተሰቡ ለመመለስና ተጥቃቸውን ለመፍታት ቢያቅድም እስካሁን ማድረግ የቻልኩትና የመዘገቡት 17 ብቻ ናቸው። አለም የመንግስት ተቋም በአማራ ክልል እስካሁን ከ በታች ታጣቂዎች የታዲሱ ስልጠና ሰጥቻለውን ብለል የብሔራዊ ታድሶ ኮሚሽን በትግራይ ክልል እስከ ሰኔ ወርድ ድረስ እንደሚጠራቀቅ በተገለጸው መጀመሪያ ዙር ስለ የቀድሞ ተዋጊዎች የታዲሱ ስልጠና መስጠት ወደ ሰላማዊ ህይወት ለመመለስ ቢያቅድም እስካሁን የተመለሱት ግን ብቻ ናቸው። ብለል ባለፈው ዳር ወር አጋማሽ 2017 ዓ ም በብሔራዊ ተዲሶ ኮሚሽን ተጀምሮ የነበረው እንቅስቃሴ ብዙ ሳይዘልቅ ለወራት ተቋርጦ መቆየቱን የብሔራዊ ተዲሶ ኮሚሽን ኮሚሽነር ተመስገን ጥሩነ ተናግረዋል። በዚህም በክልሉ የነበረው ፖለቲካዊ አለመረጋጋት እንዲሁም ከትጥቅ ርክክብ ጋር በተያያዙ ምክንያቶች ተጀምሮ የነበረው ሂደት ተደናቅፎ እንደነበረ ኮሚሽኑ በግልጽ ተናግረዋል ሲል የጀርመን ድምጽ ነው የዘገበው። በትግራይ ክልል በወቅቱ የነበረውን ፖለቲካዊ አለመረጋጋት ለስራችን ትልቅ እንቅፋት ሆኖ ነበር ያለው ኮሚሽነሩም የቀድሞ ተዋጊዎችን መረጃ ማጥራት ከትጥቅ ርክክብና የትጥቅ ሁኔታ ማድረ ድረጃ ጋር ተያይዞ ማጥራት ያለብን ጉዳዮች ስለነበሩ በዚህ ምክንያት ልናቋርጥ ተገደን ነበር ይላል። አያይዞም እስከ ተቋረጠበት ታሳስወር ታሳስ ወር መጨረሻ ድረስ ስምንት ሺህ የሚሆኑ የተዋጊዎችን ብቻ ነው በሂደቱ ማሳለፍ ይቻል ነው ብሏል። በተጨማሪም ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ የመመለስ እንቅስቃሴ በተያዘው ሚያዝያ ወር መጀመሪያ መቀጠሉን ገልጸው እስካሁን 17 ሺህ የቀድሞ ታጣቂዎች ትጥቅ ፈተው በታደሰ ስልጠና አልፈው ወደ ማህበረሰቡ ተቀላቅለዋል ብለዋል። እንዲሁም ዳግም በተጀመረው ዲዲር በመቀለና እደጋ ሐሙስ በሚገኙ ማዕከላት በየቀኑ 3 ሰላም ቀድሞ ተዋጊዎች ተቀብለው የታዲሱ ስልጠና ምስት ላይ መሆናቸውም እወቁልኝ ብለዋል። ይህ በእንዲህ እንዳለ በአማራ ክልል 1600 ታጣቂዎች የመንግስት ሰላም ጥሪት መቀበላቸውን የክሉ ሰላምና ፀጥታ ቢሮ በግልጽ ሲናገር ተደምጧል። ከእነዚህ መካከል ታዲያ ከ300 በላይ የሚሆኑት የታዲሱ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውና ቀሪዎቹ ወደ ስልጠና ማዕከላት ለማስገባት ዝግጅት መደረጉንም የመንግስት ሚዲያዎች ዘግቧል። አክለውም በተለያዩ አካባቢዎች መንቀሳቀስ በዘረፋና ግድያ ተግባር ላይ የተሰማሩና ጽንፈኛ ሲሉ በጠሯቸው አካላት ላይ የተጠናከረ እየተወሰደ ይገኛል ማለትም ተናግረዋል። የኢትዮጵያ ንግድ ባንክ ከዓለም ባንክ ከፍተኛ የገንዘብ ድጋፍ ሊያገኝ መሆን ተሰምተዋል። በአገዛዙ ሹሞች ከፍተኛ መዝበራ የተፈጸመበት ይህ ባንክ አቅሙ በመዳከሙ ነው ከዓለም ባንክ ድጎማ የቀረበለት። በተለያዩ ሹሞች በተለያዩ ጊዜያት በተለይም ባለፉት ሰባት ዓመታት ከፍተኛ ዝርፊያ የተፈጸመበትና በምክር ቤትና በአገሪቱ የሚኒስትሮች ምክር ቤት ጭምር ከፍተኛ ክርክር የተካሄደበት ንግድ ባንክ የተዘረፈውን አንድ ትሪሊየን የሚደርስ ብር አሁንም የሚከፍለው አላገኘም። በአንድም ሆነ በሌላ መንገድ ሆን ተብሎ በተራጀ መንገድ በተዘረፈበት ሂደት ውስጥ ባንኩ መሽመድመዱን ተከትሎ በዚህ ተወካዮች ምክር ቤት እንኳን 480 ቢሊዮን ብር ተዘርፏል ተብሎ የቀረበው ሪፖርት በብልፅግና ጽፈት ቤት በኩል ደግሞ 860 ቢሊዮን ነው የከሰለ ተብሎ አገዛዙ መረጃው እንዲሸፈን ማድረግ ከዚህ በፊት መዘገቡ ይታወሳል። ተቋም በአሁኑ ሰዓት በአብይ አህመድ አገዛዝ የተነሳ የተፈጠረውን የፖሊስ ልዩነት መቋቋም ስላቃተው አገዛዙ ከውጭ ተቋማት ብድር እንዲሰጠው ጠይቆ ከዓለም ባንክ ምላሽ ሊያገኝ ነው ተብሏል። መንግስታዊ የኢትዮጵያ ንግድ ባንክ ለመጀመሪያ ጊዜ ከዓለም ባንክ ከፍተኛ ምጥን ያለው የገንዘብ ድጋፍ በሚቀጥለው ሳምንት መጀመሪያ ላይ ለመቀበል በዝግጅት መሆኑ የተጠቆመው በዚህ ምክንያት ነው። ከ650 ሚሊዮን ዶላር በላይ ከተመደበው ገንዘብ ውስጥ ከግማሽ በላይ የሚሆነው በዚህ የመጀመሪያ ዙር ዝውውር እንደሚካተት ይጠበቃል። ማለት ካፒታል ጋዜጣ በይፋ ዘግቧል። ይህ በአፈጻጸም ላይ እየተመሰረተ የገንዘብ ድጋፍ የዓለም ባንክ የፋይናንስ ሴክተር የማጠናከር ፕሮጀክት አካል ሲሆን የኢትዮጵያ ንግድ ባንክ የፋይናንስ አቅሙን እንዲያሳድግና የኢትዮጵያ ሰፋ ያለው የኢኮኖሚ ማሻያዎችን እንዲሸከም ያለመ ነው ተብሏ። ባንኩ ይህን ድጋፍ ለማግኘት መንግስት ቦንድ ማውጣትና የቦንድ ስብጥር ማስተካከል ጨምሮ የተወሰኑ ቅድመ ሁኔታዎችን አሟልቶለታን ተብሏ። ይህን ተከትሎም በሚቀጥለው ሳምንት ቢያንስ 350 ሚሊዮን ዶላር መቀበል እንደሚችል ይጠበቃል። ይህ የገንዘብ ድጋፍ በተለይም ባንኩ ቀደም ሲል ለመንግስት የልማት ድርጅቶች በሰጡ ያልተመለሰ ብድር ምክንያት ያጋጠመውን የፋይናንስ ተግዳሮትና ለማቀለል አልሞ የተሰጠ ነው ቢባልም፣ አሁንም ግን ዝርፊያ ዋነኛ የችግሩ መንስኤው ነው። የኢትዮጵያ መንግስት የንግድ ባንክ ካፒታል ለማጠናከር ተጨማሪ ገንዘብ ድጋፍ እንደሚያደርግም ሲገልጽ ቆይቷል። ባለሙያዎች ይህ የዓለም ባንክ ድጋፍ የሀገሪቱ የፋይናንስ ሴክተር ለማጠናከር ወሳኝ እርምጃ ነው ሲሉም አሞካሽተውታል። ሰሜን ኮሪያ በዩክሬን ጦርነት ከሩሲያ ጎን ተሰልፈው የሚጓጉ ወታደሮች ማሰማርቷን በግልጽ አመነች። ሰሜን ኮሪያ ከሩሲያ ጎን ተሰልፈው ዩክሬን የሚጓጉ ወታደሮች መላኳን ለመጀመሪያ ጊዜና ያረጋገጠችው ያረጋግጠችው በመንግስታዊ የዜና ወኪል ኬሲኤንኤም ላይ ሀገሪቱ ጦር ባሰራጨው ዘገባ ወታደሮች በመሪ ኪምጆንግ ኦን ትዕዛዝ የኩርሱክን ክልል ሙሉ በሙሉ ነፃ እንዲያወጡ ተረድተዋል ሲል ገልጿል። የፒዮንግያንግ ይህንን ያሳወቀችውም የሩሲያ አዛዥ ቫለሪ ጌራሲሞቭ የሰሜን ኮሪያ ወታደሮች ጀግነት ካደነቀው ከጥቂት ቀናት በኋላ ሲሆን ይህም ሞስኮ ተሳትፏቸውን በይፋ ለመጀመሪያ ጊዜ ያሳወቀችበት ሆኗል። ከሰሜን ኮሪያ ከተላኩት 11 ወታደሮች መካከል ቢያንስ አንድ ሺህ ያሉም በሶስት ወራት ውስጥ መገደላቸው እንደሚያምኑ ቀደም ሲል የምዕራባውያን ባለስልጣናት ለቢስ ተናግረው ነበር። ሄርሲሞሞቭ አክለውም ሞስኮ የኩርሱ ግዛት ሙሉ በሙሉ መልሳ መቆጣጠሯን ተናግረዋል። ይህ በዩክሬን ውድቅ የተደረገ ጉዳይ ሆኗል ግን ለመግለጫው ምላሽ ሰጠችው። አሜሪካ ግን ሰሜን ኮሪያ ጦርነቱን በማስቀጠሏ ኃላፊነቷን መሸከም አለባት ብላለች። ባለፈው ዓመት ፒዮንግያንግ በሺዎች የሚቆጠሩ ወታደሮች ወደ ኩርሱክ መላኳን የደቡብ ኮሪያና የምዕራቡ ዓለም አራት አገር የምዕራቡ ዓለም ሀገራት ሲዘግቡ ተደምጠው ነበር። ወታደሮችን ለማሰማራት የተወሰነው በፒዮንግያንግና በሞስኮ መካከል በተደረገው የጋራ የመከላከያ ስምምነት መሰረት ነው ሲል ኬሲኤንኤ ዘግቧል። ለፍት ሲሉ የተዋጉ በሙሉ ጀግኖች እና የእናት ሀገር ክብር ተወካሽ ናቸው ሲሉ ኪም መናገራቸውንም ኬሲኤንኤ አክሏል። ሰሜን ኮሪያና ሩሲያ ጥምረትና ወንድማማችነታቸውን በኩርሱ ያሳዩ ሲሆን በደንብ የተረጋገጠ የወዳጅነት ግንኙነት በሁሉም መንገድ ለማስፋት ከፍተኛ አስተዋጽኦ እንደሚያበረክት እንደሚያቀላቸው ተናግሯል። ሰሜን ኮሪያ የሩሲያ ጦርን በድጋሚ እንደምትደግፍም አክሎ መዘገቡን ቢቢሲ አስታውቋል። አሜሪካ በየመን ባካሄደችው የአየር ጥቃት ከ800 በላይ ኢላማዎች መምታቷን ወቁልኛለች። የአሜሪካ ጦር ሰራዊት በየመን የሁቲ ቡድን ኢላማዎች ላይ ከመጋቢት ወር መጀመሪያ ወዲህ ባካሄደው የአየርና የባህር ዘመቻ ከ ስምንት መቶ በላይ ጥቃቶችን ፈጽሞ ያለው ብሏል። የአሜሪካ ማዕከላዊ ህዝብ በቅርቡ ጊዜም በሁቲ እንቅስቃሴ ላይ ስለተደረገው ጥቃቶች እውድለት ባወጣው ሪፖርት ከመጋቢ 6 2017 ዓ ም በኋላ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ የሁቱ ተዋጊዎችና በርካታ መሪዎች ተገድለዋል ብሏል። አሜሪካ እንዳለችው ይህ የተጠናከረ ዘመቻ የወሰደችው በኢራን የሚደገፉ ሁቴዎች በቀይ ባህርና በኤደን ባህረ ስላጤ በሚያቋርጡ መርከቦች ላይ የደቀኑትን ስጋት ለማስቆም ነው። የመን አብዛኛው ግዛት የሚቆጣጠሩ ሁቴዎች ትላንት እሁድ አሜሪካ በዋና ከተማዋ ሰና ላይም በፈጸመችው አዲስ ጥቃት ሴቶችና ህጻናትን ጨምሮ ቢያንስ ስምንት ሰዎች መገደላቸውን አስታውቀዋል። ባለፈው መጋቢት ወር በሁቲ ቁጥጥር ስር በሚገኙ አካባቢዎች ላይ መጠነ ሰፊ ጥቃት እንዲፈጸም ያዘዙት ፕሬዚዳንት ትራምፕ ሁቲዎች ሙሉ ለሙሉ እንደሚደመሰሱ ዝተዋል። ጨምሮም ኢራን የሁቲ ቡድን ከማስታጠቅ እንድትቆጠብ ያስጠነቅቁም። ኢራን ግን የሚቀርብባትን ክስ በተደጋጋሚ ተደጋጋሚ ስታስተባብል ቆይታለችም። የአሜሪካ ጦር እሁድ ባወጣው መግለጫ በተፈጸሙት ጥቃቶች የሁቱ የጦር መሳሪያ ማከማቻዎችና ማምረቻዎች ከተመቱ ኢላማዎች መካከል መሆናቸውን ቢያመለክትም፣ ነገር ግን ስለቀጠለው ጥቃት ማንም አይነት ዝርዝር አላስቀመጡም። አሜሪካ በሁቱ በቀይ ባህር በኩል በሚያቋርጡ መርከቦች ላይ የሚፈጽመውን ጥቃት እስኪያቆም ድረስ የምታርሰውን ጫና እንደምትቀጥል አመላክታለችም ነበርም። ባለፈው አመት ሁቴዎች በቀይ ባርና በኤደር ባህረ ሰላጤ በኩል በሚያልፉ በርካታ የንግድ መርከቦች ላይ ሚሳይል ድሮንና ትናንሽ ጀልባዎችን በመጠቀም ጥቃት ፈጽመዋል። በዚህም ሁለት መርከቦችን አስምጠው ሶስተኛውም በቁጥጥራቸው ስር ከመዋላቸው በተጨማሪ አራት የመርከቡ ሰራተኞችንም ገድለዋል የተባለው። የተወዳችን የተከበራቸው የትዩኒስ ቤተሰቦች የዕለቱ መርጃዎች እነዚህ ነበሩ። መልካም ጊዜ።